በሚያሳዝን ሁኔታ እንግዲህ አብርሽ ትናንትና ያጋጠመውን ነገር ሁላችንም የምናውቀው ነገር ነው። ሁላችንም ያዘንበት ልባችን በጣም የተከፋበት ሰዓትና ጊዜ ነበረ ና ምንም በማያውቀው እንግዲህ ቤቱ ድረስ ወንድ ይዛ በመምጣት እንግዲህ አብርሽ እንዲመታ አድርጋለች ማለት ነው። ገፍትሮም ይሁን ከጠረጴዛ ጋር መጥቶት ይሁን ምን ይሁን ምንም የሚታወቅ ነገር የለም ና ስቲል ነው አብርሽ ከባድ ሁኔታ ላይ እንደሆነ ነው የሰማሁት። በጣም በሚያሳዝን ሁኔታ ይሄ ሁሉ ነገር እየሆነ ያለው ይሄ ሁሉ ነገር እየተፈጠረ እየተፈጠረ ያለው ይሄ ሁሉ አለመስማማት፣ ይሄ ሁሉ አለመግባባት እየተፈጠረ ያለው ነገር አለመደማመጣቸው ነውና ፍቅር በቃ ስቃይ የሆነበትን ነገር ነው እያየው የምገኘው። በጣም አልጋ ባልጋ የሆነ ነገር ምንም እንደሌለ ነው። ፍቅር ማለት በቃ ስቃይ ነው። በቃ ከጥሩ ነገሩ ህመሙ እንደሚብስ ነው በአብርሽ ና በሮታ እያየሁት የምገኘው። ና እንግዲህ ይሄ ልጅ ምንም ነገር አላደረገ ምንም ነገር አላለም ማለት ያለበትን ነገር በየጊዜው በሚጠየቁ ሰዎች ለእነሱ ምላሽ ሰጧል። ና ከምንም በላይ ደግሞ በጣም የሚያሳዝነው ነገር ልጅ በውስጧ በወዷ ይዛ ጽንስ ይዛ ወንድ ላይ መለጠፏ፣ ወንድ ጋር መሄዷ በዛ ላይ ደግሞ ለስንት ጊዜ በጣም በእቅፉ ውስጥ ቆይታ የምትወደው የምታፈቅረው ባሌ ብላ የምታስበው ሰው ራሷን አሳልፋ የሰጠችው ሰው እያለ ቤት ውስጥ ባለትዳር ሆና ሌላ ወንድ ልክ እንደ ወንደላጤ ልክ ምንም ትዳር እንደሌላት ምንም በቃ ህይወት እንደሌላት በቃ ዝም ብላ ቤተሰብ እንደሌላት በቃ በአጭሩ ምንም አሳዳጊ እንደሌላት አይነት ነገር የለም ብቸኛ እንደሆነች በዚህ ምድር ላይ ምንም የሚያስጨንቃት ነገር እንደሌላ አድርጋ አስመስላ እንግዲህ ወንድ ነው፣ ቤቷ ድረስ ቤቱ ድረስ ይዛበት የሄደችው እና በጣም ተከራክሮት ነበረ፣ መሆን የለበትም ብሎ ነበር እና ጭራሽ አልጋ ክፍል ራሱ ይዘው ልትገባ ምንም አልቀራትም ነበር። እና ያች ያቺ ሰዓት እንግዲህ አንዳንዴ ጥሩ ነገር ይፈጠ ከልክ በላይ ማሰብ ወይም ደግሞ ከልክ በላይ ጋጠወጥ መሆን ከልክ በላይ አምሯችን ድፍን ሲል በቃ ይሄ ነው ሊፈጠር የሚችለው። በድንገት እኔ ብዙ ጊዜ በሃይሚና በብሩክ አይቻለሁ። ብሩክ የሆነ ሰዓት ላይ በሃይሚ ምክንያት ተደባዳቢ ሆኖ ነበር። ዳኒን ተደባድቧል፣ ፋሲል ጋር ተደባድቧል። ያ ነገር በጣም ያስፈራይ ነበር። እኛ እንኳን መታው እንኳን መታቻት በጥፊ መመታታት አይን ቢጣፋ የሆነ ነገር አፍንጫ የሆነ ነገር ጥርስ ቢሰበር ዕዳ ውስጥ ነው የምትገቡትና ህይወትም እስከ መጥፋት ይደርሳል ብዬ ብዙ ጊዜ እናገራለሁ እና ማንም ሰው አያዳምጠኝም። ግን እኔ የምናገረው ነገር እኔ አላውቅም፣ ግን ይሄ ነገር ወደ የት ሊያመራ እንደሚችል በደንብ ስለማቅ እናገራለሁ አስቀድሜና፣ እንግዲህ ይሄ ልጅ እስከ መገፋታል እንግዲህ አስቡት። ቤቱ ድረስ ሂዱ በጨዋ መልክ የፈለገ ነገር ይሁን። ሩታን ከፈለገ አዙላትን መዞር ይችላል። አብሯትን መተኛት ይችላል። ማስረገዝም ይችላል። ከፈለገ ሁለተኛ ምንም እዚህ ጋር አብርሽ በቃ መብቱ ነው ማድረግ ይችላል። ምክንያቱም ሩታ እስከፈቀደችለት ድረስ ሩታ ከአብረሽ አስበልጣ እሱን ፈቅዳ ወዳው እስከሄደች እሱን እስከመረጠችው ድረስ ምንም እዚህ ጋር ለምን እንደዚያ አደረክ ለምን እንደዚያ አደረክ አንልም። ግን ደግሞ ቤቱ ድረስ በመሄድ ምን አገፋተረው፣ ክፉ ቃል አልተናገረው በቃ ግን ትጎዳት አለ ነው እያለው። እስከ ዛሬ የት ነበር ከአንተ አብሯት ለአመት ያህል ነው አብሯት አቅፋት እየተኛ አቅፋት እያደረ ስንት እራሷን አሳልፋ የሰጠችው ወንድ ነውና ዛሬ በግዛሬ ተነስቶ ወይ ደግሞ ቤት ቃል ወስድ ነው ብላ ስለመጣች ምን ያደርጋታል ብላ አስበ ነው እና ይሄ ልጅ ለህግ መቅረብም አለበት ብዬ ነው የማስበው ቤቱ ድረስ ነው ምንም የተናገረው ነገር የለም ቤቴ ውጣልኝ እኔ ባለትዳር ነኝ ብሏል ውጭ ላይ የፈለጋችሁት ነገር ማድረግ ትችላላችሁ ግን ቤቴ መጠብ ማየት አልፈልግም እንደውም ሌላ ሰው ሌላ ወንድ ቢሆን ኖሮ እስከ መማታት በጣም እስከ መደባደብ ያልሆነ ነገር እስከ ማድረግ ይደርስ ነበር ግን አብርሽ ስለሆነ እንደውም ትዕግስት አድርጎ ውጣልኝ ያለው ግን እሱ አልወጣም ብሎ በፈጣጣው ቆሞ ጭራሽ ተገፋትሮ እስከ ጣውላው ላይ ጭንቅላቱ ላይ እስከ ወንበር ላይ እስኪመታ ድረስ ነው። በጣም በሚያሳፍር ሁኔታ ተጎድቶ እንደዛ ተዝለፍልፎ ሳይው በጣም በቃ የእውነቴን ነው የምላችሁ። ፍቅርም ብሎ ሩታም ብሎ እንጂ ማለት ነው አብርሽ መደባደብ አቅቶት አይደለም፣ አብርሽ መማታት አቅቶት አይደለም። ስፖርት ይሰራል፣ በጣም ጠንካራ ነው፣ ጡንቻ አለው። ግን ያ ነገር አይደለም። ከዛሬ ነገር ሩታ ወደ ራሷ ትመለሳለች ብሎ አስቦ ነበር። ወንድ ይዤ መጣሁ ስትል አላመናትም ነበር። ግን ጭራሽ ቤቷ ድረስ ንቀቷ ጥጋቧ በጣም ጥጋብ ጥጋብ ጥጋብ አለሽ። የእውነቴን ነው አብርሽ ይኸውልሽ፣ እስከ መጨረሻው እንዳለይሽ ብሎሽ ህይወቱን ሌላ ህይወት ቢቀጥል ካልታነኩ ነው ምት እርግጠኛው የምነግርሽ ማለት ነው ምትሄጅበት የለሽም። ሲጀመርም ማለት ነው በዚህ ልክ በጣም የወረደ ነገር አይዞሽ አይዞሽ ስትባይ የሆነ እኔ ያላቅም በሮታ እንደ ዛሬ በጣም ተናርጀጭ እስከ ዛሬ ድረስ ማለት ነው ብዙ ነገር ስደግፋት ነበር። ግን ይሄን ወንድ ልጅ ለዛውም ባለትዳር የሆነ ባለጌጫ አምላቃ ይዛ መጣ ሳያት አልቻልኩም በቃ በጣም በቃ ኢሞሽናል ነው። አብርሽን ብዙ ያልተረዳነው ነገር አለ። ባናታችሁ ተተከሉ። ልትሳደቡ ትችላላችሁ። ይህን ሰውራ ባናታችሁ ተተከሉ። አይመለከተኝም። በን ስለእናንተ ምን አገባኝ? እኔ የራሴን ሀሳብ እሰጣለሁ። እዚህ ጋር ምድር አስመሳይ ሁላ አጭበርባሪ ሁላ ማለት ነው፣ ስታስመስል ነበር እስከ ዛሬም ሲጀመርም እንደሚወዳት እንደሚያፈቅር አታውቃለች። እኛ እንዲመለስ ወደ ራሱ እንዲመለስ ድጋሚ ሌላ ጥፋት እንዳያጠፋ ድጋሚ እንዳታለቅስ ብለን እንጂ ያሽቃበጥንላት ማለት ነው። በጣም አብርሽ ያጠፋው ጥፋት ይበልጣል? የእውነት አይበልጥም ማለት ነው አብርሽ ካጠፋው ጥፋት የሩታ ጥፋት ይበልጣል። ባለጌ! በዚህ ልክ ሌላ ወንድ ይዛ መምጣት መጨማለ ሲጀመር፣ ያለ ወንድ መኖር አትችይም። እንደ ምንድን ነው ትንፋሽ ሁሉ ያለ ወንድ አይሰራም። አልሽሳ ደሜን ያፈላችሁ። እስኪ ይዩት፣ ይሄ ልጅ ምን አጥፍቶ ነው? በዚህ ልክ ተበድ ተበድ ተበድሎ ተጎድቶ፣ እንዲህ ተዝለፍልፎ፣ በራሱ ቤት ለፍቶ፣ ባጠራቀመው፣ በሰራው፣ በኖረበት፣ በመቀመጫው፣ በመኖሪያ ቤቱ መጠው በዚህ ልክ አሰቃይተው ያላሰበውን ነገር አርፎ ከተቀመጠበት ቲቪ እያየ ነበረ። ከቢኒ ጋር ሌላ ምንም ነገር እያደረገ አልነበር። ሰላሙን ሄዳችሁ ዳደፈረሳችሁ። ሜሄድ ከፈለሽ ጥርግ በይ ሂጂ፣ ልጅሽን ይዘሽ የምሬ ነው። ምላ እስኪ ሂጂ እስኪ ከተጠቀምሽ። ልጅ ያለ አባት ሲያድግ ምን አይነት ነገር ጎድሎት እንደሚያድግ በኋላ ነው የምታቂ። ስቃይ። በቃ እንደፈለጋችሁ ትገባላችሁ፣ ትወጣላችሁ። ከዛ በኋላ ለልጅ ስቃይ የምትሆኑ እናንተ ናችሁ። የፍቅር ትርጉም የማይገባችሁ ባለጌዎች ሁሉ ማለት ነው። ወደ ነፂ ይመጣላችኋለሁ። ነፂ ለአራት ዓመት እችን ልጅ ደብቃ ቆይታ ዛሬ ላይ መጣ እያለቃቀሰች ልጅ ናት እያለች ትመጣለች። ባናታቸው ተተከሉ ምድረ ውርጋጡ ላ ማለት ነው። ምንም ምን ይውላችሁ፣ የፈለግኩትን ነገር ብናገር ማንም። ከፈለጋችሁ አትስሙ ውጡ ከዚህ። ውርጋጥ ናችሁ። ከዛም እዚህ ወንድ ትዘሉና ልጅ ታመጣላችሁ። ልጃችሁን ትደብቅ ለቤተሰብ ክብር ነውር የማታውቁ ባለጌዎች ባለጌዎች፣ በቃ ምንም ክብር የሌለ ለራሳችሁ ክብር የላችሁ ከአብራካችሁ ለሚወጣው ክብር የላችሁ፣ ለቤተሰብ ለራሳችሁ፣ ምንም ለማንነታችሁ፣ ለሴትነታችሁ ክብር የሌላችሁ። በቃ እዚህም እዛም ትዘሉ ትዘሉና ልጃችሁን ትይዛላችሁ። ከዛ እንትና ነው እንትና ነው ከማን እንዳረገዛችሁ አታውቁ። ነፂ ደግሞ ማለት ነው ባለጌ፣ ምንድነው የምትጨማለቂው እዚህ በቃ ያኔ ያላ ያላወቅሽ ያኔ ማን እንዳረገሽ ከማን ጋር ግንኙነት እንዳረግሽ የማታውቂ ሴትስ ይህ ሁሉ ዓመታት ከቤተሰብ ከወንድም ልጅን ያህል ወልደሽ ደብቀሽ እስከ ዛሬ አራት ዓመት ቆይተሽ ዛሬ ላይ እያለቃቀስሽ መጣሽ። አሳድግ ይዘው ብቻሽን ራሽን ችለሽ አብረሽ ኑሮን ህይወትን ይኑርበት ማን ከፍተሽ ስጫለሽ። መጀመሪያ ያለ ትዳር ፍቅር የምትተማመኝበት ቤተሰብ ሳያቅ ምንም ማያቅ ፍቅረኛ ይዘሽ በዛው አርግዘሽ በዋልሽበት መጣሽ። በባህር ዛፍ ተኝተሽ ማለት ነው። እንደው በስርዓቱ አልጋ ይዛችሁ ምናምን በሆነ እየከፈትሽ እየሰጠሽ ዛሬ ላይ መጠች፣ ልጅ አለች። የልጅ ስቃይ ምት ግፍ አለባችሁ። እግዚአብሔርን በደንብ ትቀጣላችሁ፣ ፈጣሪ እናንተን ይቀጣችኋል። የእውነቴን ነው። ለልጅ በቃ ምን እንደምታስተምሩ ለትውልድ ራሱ የበሰቅ የገማ ነገር ነው የምታሳዩት። በቃ ይህ ሁሉ አመት ወንድማ እንደው ልጅን ያህል እስኪ አሁን ይደብቃል። አስቡት ሌላ ነገር ቢሆን ቁም ሳጥን ውስጥ የሆነ ነገር ካዝና ውስጥ ምናምን ደብቃችሁ ልታስቀምጡ ትችላል። ልጅን ያህል ወ ማትናገር የልጁን አባት ካወቅሽው ሲጀመር አታውቂውም አንቺ። አንዳንድ ሰዎች ማለት ነው ሴቶች ክብራችሁን የጣላችሁ በቃ እኔ አንዳንድ ሴቶች በቃ በጣም ነው የምታሳፍሩኝ። በቃ ለሀገር ማትጠቅሙ ለቤተሰብ ማትጠቅሙ ለራሳችሁ ማትጠቅሙ ማንነታችሁ በጣም ግራ የሚያጋባ ክብር የሌላችሁ ክብርን የማታውቁ ናችሁ በቃ ባጭሩና አሁን ላይ ዛሬ መጣ፣ ታለቃቅሳለች፣ ምናምን ነገር ልጇ ልጅ ልጅ ትላለች። ልጅ በሽታ አይደለም፣ በነገራችን ላይ ጸጋ ነው። እግዚአብሔር በቃ የተወደደ ፍጡር ነው የሚሰጠን። በቃ እግዚአብሔር በቃ ልጅ ስንወልድ ምርጥ የሆነ ድንቅ የሆነ በቃ የእግዚአብሔርን ተአምር፣ ቸርነት የምናይበትን ፍጥረት ነው የሚሰጠን፣ በእጃችን የሚያሳቅፈን፣ የሚያሳድግልን ግን እዛም እዚህም ወንድ ስትላላጦ ትቆዩና መጣችሁ የምታለቃቀሱት ነገር ሚዲያ ላይ የሚወራና የማይወራ ነገር ፈጽሞ የማታውቁ ትውልድን የምታበላሹ የወረዳችሁ ናችሁ። በቃ እኔ በጣም አዝኜ ከፍቶ ነው የመጣሁት። እንደምታዩት እንግዲህ የነፂ ወንድም እያፋጠጣት ይገኛል። እች ልጅ ከየት ያመጣሻት ናት? የእውነት ወልደሻት ነው? ከወለድሻትስ ማን ነው? ከማን ነው? እንዴት ነው ብሎ እየጠየቃት ነው። ምን እንዳስፈራት ምን እንዳላት አላቅም። እያስፈራሩኝ ነው ሚዲያ ላይ ያሉ ሰዎች ምናምን ነገር ሲጀመር ተናግሯሉ። ለምን ወደ ሚዲያ ይዘሽ መጣሽ? ይሄንን ታሪክ ይሄ እንደዚህ ከደኝ ወሰደኝ መለሰኝ የምትዩ ሚዲያ ላይ ነው እንግዲህ ቤተሰቦቹ አይተው የመጡት። አስቡት እንግዲህ የልጃቸውን ታሪክ የልጃቸውን ህይወት ኑሮ የሚያውቁት ታሪክ የለም። በዛ በዋለችበት ስትለፋደድ ትውላለች። ስትመ ስትመናቀር ትውላለች። ስጠጣ ትውላለች። ከዛ ሰክራ የምታደርገውን ነገር አታቅም። የልጅ ዕዳ ትሆናለች። በቃ ለልጅ ስቃይ ትሆናለች። ልጅ አላባት ያድጋል፣ ልጅ ያለናት ታድጋለች። መከራ በቃ ምን አይነት ትውልድ እየቀረጽን ነው? የሚመጣው ከእናንተ ታናናሽ የሚያዩት ነገር ምን ይሁን? ቁጭ ብሎ እናንተን ቪዲዮ የሚከታተል ምን አይነት ትምህርት ያግኝ? ሚዲያ ላይ ተፖስቶ አትከታተሉን ማለት አይቻልም። ከፈለግሽ በናትሽ ተተኪ እውነታ ካለሽ ተናገሪ፣ ግን አታውቂውም። እውነቱን ስነግራችሁ ማለት ነው የአብርሽ ልጅ ቢሆን እርግጠኛ ብትሆንበት ማለት ዲኤን ያለ ያስመረምራል። እሱን ስለምትፈራ ነው ቃል አውጥታ እንደበታ አውጥታ ሚዲያ ላይ ነው የሚሰራ እንደዚህ ነው እንደዚህ ነው ብላ የምትናገረው ፈርታ ነው። ውሸታም ናት ሲጀመርም፣ ማለት ነው እሷ እዛ ሄዳ ፍቅረኛዋ ነበረ ፍቅረኛዋ ነው ማለት ደግሞ አብራት ተኝቷል። እስከ ልጅ እስከ መወለድ ደርሷል ማለት አይደለም። መጠንቀቅ የነበረብሽ አንቺ ነሽ ወይስ ደግሞ እሱ ይጠንቀቅልሽ? ላንቺ ከፍተሽ የሰጠሽው ምን ያደርግሽ? እሱ እሱ ማስገባት ነው። ሌላ ምን ስራ አለው? በጣም ነው የምትገርሙት፣ የምታበሳጩት፣ የሚያማል በቃ። እና በጣም ነው ያዘንኩት። በቃ በጣም ነው የምታሳፍሩ ነጥ ለቤተሰብ ክብር የሌለች በቃ፣ ምንም አታሳዝኝ። ይቅርታ አድርጉልኝና ምንም እኔ አንድ ሴት ልጅ አረገዝኩ ምናምን ብላ ብትመጣ ማለት ነው ልትታለል ትችላለች። ከመቶ ፐርሰንት ማለት ነው ሁለት ወይ አንድ ፐርሰንት በወንድ ግፍፊት ወይ ደፍሯት ሊሆን ይችላል ወይ ያለፍላጎቷ በጣም አስገድዷት ምናምን ሊሆን ይችላል። ከዛ ውጭ ግን በቃላቶቹ ተታለሽ የነገሽን ሳታስቢ ዛሬ ለአምስት ደቂቃ ስሜት ብለሽ ተጋድመሽ ከፍተሽ ሰጠሽ መጠሽ ልጅ አርግዘሽ ዛሬ ላይ ብታለቃቅሽ አልሰማሽም። እንደፈለግሽ መሆን እራሴን ስለማቅ ነው እኔ ሴት ስለሆንኩ ነው ይህንን ነገር እርግጠኛውኝ የምናገረው። ማለት ወንድ ልጅ ፊት ካልሰጠሹ በምንም ተአምር ሊነካሽ አይችልም። በምንም ተአምር ስሜት የሚባለው ነገር ሊመጣበት አይችልም። አንቺ ኮስተር ካልሽበት፣ አንቺ ቁም ነገር አለኝ ብለሽ አላማሽን ካሳወቅሽ ካጠገብሽ እንኳን ድርሽ አይልም። አንድ ወንድ ልጅ ማለት ነው። እራሳችሁ ናችሁ። በገዛ ፈቃዳችሁ እየሳቃችሁ እየገለፈጣችሁ አብራችሁ እስከሚተኛ አብር ግንኙነት እንኳን እያረጋችሁ ማታስታውሱ ማታውቁ ግንኙነት ካረጋችሁ በኋላ ስለ ልጅ የምታስቡ የምትጨነቁ ፒፕል ነው ያላችሁ። በነገራችሁ ሴቶች ማለት የምሬ ነው እና ፈጣሪንም ሰውንም ቤተሰቦቻችሁንም የምታስቀይሙ የምታስከፉ ጸጸቱት የምትኖሩ እድሜ ልካችሁን አበቃ፣ አትለወጡ አትቀየሩም እና ያሳፍራል። ነፂህ ደግሞ እስከ ዛሬ የነበርሽ ልጅ ዛሬ ለቤተሰብ እንኳን ያልተናገርሽ ስትወልጅ እንኳን ተደብቀሽ የት እንደወለድሽ አላቅም፣ ጉድጓድ ውስጥ እንደነበርሽ አላቅም፣ ሰማይ ቤት ቆይተሽ ይሁን አላቅም፣ ዛሬ ላይ መጣሽ። እንዲ እንዲ ስቲ ግን በጣም በጣም የሚያሳፍር ነገር ነው ያየሁት። ፈጣሪ እንደው ልቦና አይስጣችሁ። ሌላ ምንም ነገር አለልም። ዛሬ ብዙ ነገር መናገር ፈልጌ ነበር ግን ከዚህ በላይ በቃ ይብቃል። በጣም በጣም በጣም ነውር ነገር ነው። ለአብርሽ እንግዲህ መልካም ነገር እንመኝለት። እግዚአብሔር በቃ በሰላም አሽሎት ወደ ቤቱ እንዲመለስ ሁላችን በጸሎታችን እናስበው። ላለውኝ ስለነበረን ቆይታ አመሰግናለሁ። ክፉ ነገር ሳላስብ እንግዲህ ተናግሬ ሊሆን ይችላል። በጣም ተሰምቶኝ ነው። በጣም ከፍቶኝ ነው። አንደኛ እቺ ህፃን በጣም ታሳዝናለች። ሁለተኛ ነገር ደግሞ በቃ ትዳር፣ ፍቅር የሚባለውን ነገር ምንም በዚህ ዓለም ላይ እንደሌለ በቃ እንደ ነውር ነገር በጣም እንደሚያስጠላ ፍቅር የሚባል ነገር እንደሌለ አድርገው ነው በቃ መልእክት የሚያስተላልፉት። ዩቲዩብ ላይ የሚለቀቅ ነገር የወረደ የቆሸሸ ነገር፣ ያ ነገር ነው ስሜታ እያደረገኝ። ለማንኛውም የእናንተን ሐሳብ አስተያየት ጨምሮበት የኔ ሀሳብ ይህንን ይመስል ነበር። ስሜታዊ ሁኝ እንግዲህ ብዙ ነገር ተናግሬ ሊሆን ይችላል። እኔም ተታውቆኛል፣ ግን ምንም ማድረግ አልችልም። በጣም በቃ እናደዳለሁ። ብዙ ነገሮች እያናደዱኝ እየመጡ ስለሆነ ነው። እና ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ነፂም ሁሉም ሰው ማስተዋሉን ይስጠው፣ በቃ እንዲሁ ከእግዚአብሔር መንገድ የማይወጣበትን የተረጋጋ ሕይወት እንዲኖሩ በቃ ይህንን ነገር ነው ልል የምችለው። ይህ በቃኝ። ከዚህ በላይ ምንም ማለት አልችልም።